ካሪ አርጊ ሚስጥር የመዘርገፍ በቃ ሁሉ አታስፈልጋትም። ማንም ሰው አያስፈልጋትም። ፍቅርን እኔ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 የእስልምና እምነት ተከታይ ነው። ዛሬ ፉፉን የአፍጥር ፕሮግራም ጠርቷት ነበረ። ፉፉም ደግሞ እምመጣው ፍቅር ፉፉ ካልተገኘ ነው እቤትህ የምመጣው አፍጥር ፉፉ እና ወይም የፉፉ አዲሷ ፍቅረኛ ከሌለች ልመጣ እችላለሁ ብላለች። እሱም ደግሞ አይመጡም እነሱ ስላልጠራኋቸው ሊመጡ አይችሉም፣ ስለዚህ መምጣት አለብሽ ብሏት ነበረ ፍቅርም እንደዚህ አምሮባት ሂጃብ ለብሳ ሄዳ ነበረ ማለት ነው። ነገር ግን ከትንሽ ቆይታ በኋላ ፉፉና ጓደኛው መጣች። እንግዲህ ፍቅርን ሲያት በጣም ነው የደነገጠው። ምክንያቱም ፉፉ ፍቅር በዛ ትገኛለች ብሎ አላሰበም ነበር ማለት ነው። ነገር ግን ብሩክ የሚባለው ልጅ ለፉፉ እንግዲህ ጓደኛው ነው። ነገር ግን ከአንድም ሁለትም እንድትታረቁ በጣም ለፍቻ ያለው ፍቅርና ፉፉ ማለት ነው። እንድትታረቁ ለፍቻ ያለሁ፣ ብዙ ጊዜ መክሬህ ያለሁ፣ አንተ ግን መታረቅ አልፈለግክም። የራስህን ምርጫ መርጠህ አዲስ ፍቅረኛ ይዘሃል። ስለዚህ ስለ ፍቅር አይመለከትህም። እሷም ደግሞ ሌላ ህይወት ጀምራ ነበረ ከአብርሽ ጋር ተታርቀ ነበረ። አሁን ግን ማንም ነገር የላትም። ከሁለቱም ነፃናት። እንግዲህ ፍቅር እንደሚታወቀው ከፉፉም ጸብናት፣ ከአብርሽም ጸብናት እና ብቸኛ ናት እና ልጁ ምንድን ነው ያለው? ብሩክ የሚባለው ማለት ነው ፍቅር ከዚህ በኋላ ፍቅረኛዬ ናት። እስከዛሬ ጓደኛዬ ነህ ብዬ ዝም ብያለሁ። ሳይሄ ግን ምንም ልትታረቁ አልቻልክም። አንተ መታረቅም አትፈልግም። ስለዚህ ከዚህ በኋላ ስለ ፍቅር አይመለከትም፣ አያገባህም። እኔና ፍቅር ከዚህ በኋላ የፍቅረኛ ሞሽንን ብሏል ማለት ነው። እንግዲህ ምንም ማድረግ አይቻልም፣ አልተቻልም ዘንድሮ ማለት ነው እና ይህ ልጅ እንግዲህ ፍቅርን ምንድን ነው ያላት፣ በፈለግሽን ሰዓት አውቃለሁ። አሁን ላይ ማንም ካጠገብሽ የለም፣ ብቸኛ ነሽ፣ ሰው የለሽም። ስለዚህ እኔን ግን በፈለግሽብሽ ሰዓት፣ በቃ እኔ በማስፈልግሽ ሰዓት ሁሌም አለሁኝ። ምንም ፈልጊ ምንም፣ ከጎንሽ ነኝ ያለሁልሽ ብቸኝነት እንዳይሰማሽ ብሏታል ማለት ነው። ከዛ በፊት ፍቅር የሰራችው ቪዲዮ ነበረ እና ከመሄዷ በፊት ማለት ነው የሆነ ነገር ስናገር ነበረ። እኔ ጎዳኝ ሰው ማመኔ ነው ብላለች። በነገራችን ላይ እምነት ሰው እንደሚጎዳ ታውቃላችሁ አታውቁም? በጣም ነው የሚጎዳው። ማለት መታመን እኮ ጥሩ ነው። ነገር ግን ማመን ያለባችሁን ሰው ካለያችሁ ማለት ነው። የእናንተ መታመን ቦታው ሁሉም ነገር ቦታ ቦታ አለው እና የማይታመን ሰው ካመናችሁ መጎዳታቸው የማይቀር ነገር ነው። ገብታቸው ላለ ሰው ሰው መሆኑን መርሳት የለባቸውም። ሰውን እንዲህ እንደ መላእክ አድርጋችሁ ቅዱስ አድርጋችሁ እስከ መጨረሻ የምታምኑ ሰዎች እንደዚህ መከዳታችሁ መጎዳታችሁ መሰበራችሁ አይቀርም ማለት ነው። ፍቅርም ስትል የነበረው ይሄንን ነው። እንግዲህ ከአንዴም ሁለቴ ተሰብሬያለሁ ነው የምትለው። ከአንዴም ሁለቴ ተክጃለሁ እያለች ነው። አዎ እውነት ነው። ነገር ግን አሁን ላይም ቢሆን ካለፈም ቢሆን ጥፋቷ ገብቷታል ማለት ነው። የኔ ደካማ ጎን ብላ ሁለት የተናገራቻቸው ነገሮች አሉ። ፍቅር ማለት ነው አንደኛ ሰው ማመኔ፣ ሁለተኛ ደግሞ ሚስጥር አልደብቅም። አንድ ሰው የኔ ነው ብዬ ካሰብኩኝ ያ ሰው ቤስት ጓደኛ ከሆነ ያሰብኩትን ማድረግ የምፈልገውን የሆንኩትን ስለ ህይወቴ ስለምንም ነገር ለዛ ሰው እንዳለ ግልብጥ አድርጌ ነው የምናገረው ስትል ነበረ ማለት ነው። በነገራችን ላይ ሰዎች የሚያጠቁን በሚያውቁት ነገር ነው። ስለ እኔ መረጃ ከሌለው አንድ ሰው በምንም ሊያጠቃኝ አይችልም። ገብቷቸዋል አይደለ ግን እኛ ሲጨንቀን ሲከፋን ሚስጥራችንን ለሰው እንናገራለን ያ ምንድነው ቀለል አለን ብለን ስለምናስብ ነው ነገር ግን ዛሬ ላይ ከንፈሩን እየመጠጠ ችግራችንን የሰማ ሰው ነገ ላይ ከኛ ጋር ሲጣላ ወይ እኛን ማጥቃት ሲፈልግ ደካማ ጎናችንን ኦልሬዲ አስቀድመን ነግረነዋል እና እኛን ማጥቃት ሲፈልግ ያንን የነገርነውን ነውን ያኔ ምክር ከዛ ሰው ፈልገን ወይንም ሀሳባችን ይቅለልልን ብለን የነገርነውን። ነውን ነገሮች ደካማ ጎና አድርጎ ስለሚቀበል በዛ ነገር ሊያሸማቅቀን ወይንም አንገት ሊያስደፋን ይችላል ማለት ነው። ስለዚህ ሁሉ ነገር አይነገርም። በነገራችን ላይ ለሰው ምንም ነገር ሁሉ ነገር አይነገርም። ለፈለጋችሁት ቢሆን ማለት ነው ለፈጣሪ ነው ሁሉ ነገር የሚነገረው። የሰራችሁትን ወይ መስራት የምትፈልጉትን ብዙ ነገር በሆዳችሁ መያዝ ያለባችሁ ገብቷችኋል። አይደለ? አንዳንድ ሰው ከዛ ሰው ምንም ነገር ላናገኝ እራሱ በጣም እናውራ ሰው አለን። ሰው እኮ ለምሳሌ ለዶክተር በሽታ አይደበቅም አይደል? ይነገራል። ሌላም ሌላም ነገር ትናገራላችሁ። ነገር ግን ዝም ብላችሁ በማውራት ብቻ የሆነ ነገር ይቀለኛል ብላችሁ ሚስጥራችሁ ላይ በየሄዳችሁበት የምታወሩ ሰዎች አላችሁ። ስለዚህ ያዙት ነው የምለው ለሰው ሚስጥር አይወራም እና ፍቅርም ሚስጥር የነበረው ይሄን ነው አንደኛ ሰውን አምናለሁ አለች። ሁለተኛ ደግሞ ሚስጥር አልደብቅም ነው ስጥ የነበረው እንግዲህ፣ ሚስጥር ምንም አይነት ሚስጥር በሆዴ አሊዝም አልደብቅም እናገራለሁ ብላለች። ሌላው ምንድን ነው አንድ ሰው እና ምንድን ነው ያለችው ሰው ከኔ ጋር ተጣልቶ እንኳን ተመልሶ ይቅርታ ብሎኝ ይቅርታ ሳደርግለት ድጋሜ የሚጎዳኝ ወይም የሚበድለኝ አይመስለኝም እና እስከ ጥግ ነው ያንን ሰው እማም ነው ብላለች። እንግዲህ እውነት ለመናገር እና ምንድን ነው ያለችው ሰውን ተጣልቶኝ እንኳን ድጋሜ እድል ሰጥቼው ብንታረቅ ያንን ሰው በቃ ድጋሜ ይከዳኛል ወይንም ይበድለኛል ብዬ አላስብም እና እስከ ጠግ ነው ሰውንም መወደው እና የማምነው ስትል ነበር። እና ይሄ ነገር ነው የጎዳኝ ወይንም ብዙ መስዋዕትነት ያስከፈለኝ ይሄ ነገር ነው ብላለች። ዋናው ምንድን ነው ጥፋቷን ማወቋ ነው። ወይም ደካማ ጎን ማወቅ ለሌላ ጊዜ አንዳንድ ሰው አለ ምንድን ነው ችግር ብሎ የሚጠይቅ ሰው ማለት ነው። እሷ ግን ምንድነው አሁን ቆይታን ቢሆን ችግሯን አውቀዋለች፣ ገብቷቸዋል። ሰውን እስከ መጨረሻ እስከ ጥግ ፍጹም አድርጎ ማመን ማለት ነው። ይሄ ማለት ሰውን በጣም ነው የሚጎዳው። ሌላው ደግሞ ምንድነው ሚስጥር አለመደበቅ፣ ለሁሉም ሚስጥርን መናገር ማለት ነው። እና እሷም ጥፋቷን አምናለች ማለት ነው እንግዲህ ሩታ አዲስ ሕይወት ስጀምር ፍቅርም ደግሞ አዲስ ሕይወት ጀምራለች። እንግዲህ ይህኛውም የእስልምና እምነት ተከታይ ነው፣ የሩታም የእስልምና እምነት ተከታይ ነው። ይመቻቸው። ፍቅር ያሸንፋል። ይመቻቸው ማለት ነው። እና እንግዲህ ከዚህ በኋላ ፍቅርን ከብሩክ ጋር ነው የምናያት ማለት ነው። እንግዲህ ፉፉ ማመን ቢያቅተውም እውነቱን መደበቅ አልተቻለም። ማመን አቅቶታል። እኔ ግን የቆየ ዘንድሮ ወንዶች በጣም የሚገርሙኝ ነገር እዛ ጋር ፉፉ አዲስ ህይወት ጀምሯል እና እዚህ ግብዣው ጋር የመጣው ራሱ ከእሷ ጋር ነው። እና እሱ እሺ ብሎ የራሱን ላይፍ እየኖረ እዚ ጋ እንዴት እንደዚህ ታደርጋለህ ብሎ ስለ ፍቅር ጓዝ ሲል ራሱ በጣም ነው የገረመኝ። ማለት ምንድን ነው? ምን እየተካሄደ ነው? እንዴ፣ ሰው በቃ የራሴን ህይወት ጀመርኩ ብሎ ከወጣ በኋላ ለምንድን ነው ይሄድ የሚረብሸው? እና ይሄ ነገር በጣም አልገባኝ ያለ ነገር ቢኖር ይሄ ነው ማለት ነው። ለማንኛውም እንግዲህ ፍቅር አዲስ ህይወት ጀምራለች፣ ብሮክ ከሚባል ልጅ ጋር አዲስ ህይወት ጀምራለች ማለት ነው። ይመቻችሁ፣ ያጣፍጥላችሁ። ምን ይባላል? ምንም ማድረግ አይቻልም ይመ